ቦርሳ ሳይሆንም አልሰጣችሁም። ቢከብድ ይከብደኛል። ምን አለ ቢያርሟት ታዲያ። አብረን በርጓየዋ ው እዛ ጋር ላይቭ ገብቶ አንተ ሀብታብ አድርጉለት። አያችሁት ስልኩን እራሱ እንዴት አድርጎ እንደያዘው ለኔትወርክ። መስኪን ነፋ መስኪን ነፋር

የልጆች ቀብር ማ ተባለው? ድሮ በእናንተ ጊዜ፣ በሰባ ሰባቱ ጊዜ፣ በድርቁ ጊዜ አሉ ነበር። እነዚህ የምታዩዋቸው ልጆች ሰባ ሰባትን ያውቁታል። የድሮ ሰው ነን። አዎ፣ እና የበኛ ዘበን፣ በእነሱ ዘበን የልጆች ቀብር ለምን እንዴት ተባለ? እስቲ ይንገሩ

እኛ በሰባ ሰባቱ አልነበርንም። ሞስ ኑሮ በሰባ ሰባቱ ካለሽ ያው አርባ በላይ ነሽ። ላይፍ ገባ እንዴ? አይ ታዲያ ታብታባት ትበል ነው። ታብታባርጉ ኮቢ ራይት ኮቢ ራይት አይደለም፣ ኮቢ ሊንክ። ቲክቶከሮች እንደዛ የምትሉት ቲክቶክ ላይ ነው። ጥቅም አለው ቲክቶክ

እምቢ ብሏኛል። መቼ ይሄ ነው ኮታ ካፋል በቁጥር ግን እንዴው አሁን እንግዲህ እየተቃረብን ነው። ትንሽ ነው የሚቀረን፣ እየደረስን ነው። ፀሐይዋም በጣም እየሞቀች ነው። እኛ በጧት ነበር የወጣ ነው። የእግር ጉዞ ስለሆነ ረፈዴ አንጀር ጋዘ ንገዛችሁ አሁን ነው አሁንስ? ገና አይደለም ገና የግማሽ ሰዓት ከዛ በላይ ነው እንጂ መንገድ ይቀራል። ያቺ ጓያ ሽታለች። ስንመለስ መካከል ገብተን እንቦጠቡጣለን ጓያሸት እኮ ይጣፍጣል፣ ተሽንብራሽ ያን ሀገር አያችሁት? ማሻአላ እንዴት እንደሚያምር የሆነ ተራራ ነው። በአካል ሲሆን በጣም ነው የሚያምረው። ገባተኛ ደግሞ አንድ አንድ እያለ ነው። እኛ አልነጋብንም እያልን ነበር። ተፊታችንም ሰው አለ። ማሻአላ ይሁት እንዴት ደስ እንደሚል ማሻአላ ማሻአላ አገራችን እኮ ድምቅ ሽብርቅ ያለች ናት። ያው ዝጋሚ ሽንብራ ሽቷን ፋጡማ ሽንብራ ሽቷን ናፈቀሽም ያው ዘሃሽቷን ወላሂ ማሻአላ ወላሂ ሽቷን ን ገባና ለቦጥቦጥ እንዴት ነሽ? አሳክደው አንደ ሰውየው ደቡዬ ትንሽ በልቻለሁ። አፉ በለኝ። አዲስ ታረብ ሀገር መጥቼ አእምሮቴን አውጥቻለሁ። አእምሮዬ ነው የገባሁት። ማሳህ ምን ችግር አለው? ማሻአላ ጤፉ ምጨዱኝ ጨዱኝ እያለ ነው በየቦታ። ዘንድሮ ግን ፈጥኗል ነው ሲጀመር ቢገባም ፍዝዝ ያለ ነው የሚሆነው ህይወት መንገዱ። በዚህ ላይ አሁን በባጃጅ መሄድ እንዴት ትላል? ምን ትላላችሁ? በጣም ነው መንገዱ የሚያፋጨው። በባስ ይሻላል። ባስ ደግሞ በዚህ በሰኮሩ መስመር ተቆመ። ሁለት ዓመት የሚሄደው ባጃጅ ነው። ባጃጁ ወይ ደግሞ በጣም ነው የሚፈጩት። በዚህ መንገድ መሄድ እና በእግራችሁ እንድትሄዱ መክራቸዋል። የእግር ጉዞ ስፖርት በሉት። አካላዊ እንቅስቃሴ ደግሞ ለሰውነት ዴባይ ዴባይ ሄደህ ትገባለህ። ሽንኩርታችን እና እለ በይቶብም ላይቭ እንገባለን። እንዲታዩን እሺ። ዴሞ እስኪ ላይክ ሼር አድርጉልን። ምንም አይከፈልበትም። ጀማ ወላይ ላይክ ሻሮ ቢቀር እንደው ላይክ አድርጉን ምንም ምንም ምንም የሚያስከፍል ነገር የለው እሺ ሰምተውኛል እኔ አሁን አንድ ቪዲዮ ካየሁኝ ማለት ነው ላይክ ሳላደርግ አልወጣም በተለይ ደግሞ የመዳም ቅመሞች ከሆነ ማበረታታቱ አይከፋል

አንችላሉ ሌላለች እንዴ እኔ ኑግ ዘንድሮ ማሻአላ እንደጉድ ነው ያዘው። የዘራ ሰው ደህና ይበላል። ይው ይሄ የምታዩት የወልዬ ቀብር ይባላን። ይሄ ምስሽጉ በዝገባጃጅ ሰው እየጠበቁ ነው ለይዙ ላ በዚህ በባጃጅ መንገድ መሄድ መናኸሪያ አድርገዋታል ይወልጅ ይቀበረ ይወዝ እየጠበቁ ነው ሰው እንውጣላቸው እንዴ ፀሐይ ሲያንቀቃቸው ተሚውሉ እነዚህ ናቸው ሹፌሮች እነዚህ ቁጭ አሉ ኬክ አብሽሮ አሰራላችኋል አዝላችኋል። አንድ ማንኪያ አይደለም ሙሉ ነገር ኑረሽ ረሽ አእምሮ ትሽን ስታወጣ ትበያለሽ። ስልኬ ማን ነው የሚደውለው? ወዚ ደረቀ የተሸከምንበትን ብስኩት ስጭን እያሉ ነው። ተወልዬ የቀብር በላይ ያለው እኮ ነው የሚያዝለው የምታዩት። አቼ ነው አቼ መንደ እኛ ደግሞ ነጮ ይባላል። ይሄ ይሄ ቡርቃ ይሄ ላይ እዚህ ጋር ደግሞ ተማሪዎች እየሄዱ ነው። ቶወ ግዴታቸው እስከምን ደርስ ይኸው ተማሪ ካቢ አረፈዴእም ምሳ አልያዛችሁም? ምሳ አልያዛችሁም? እንደሚታይ ለምን አይረባችሁም? ስንት ሰዓት ነው የምትለቀቁት? እረፍዷን እኮ ታዲያ አሁን ስንተኛ ክፍል ናቸው? ሁላችሁም ስንተኛ ነው የምትወጡት? አንደኛ እንኳን አይደለም። አትዋሽም። እነሱ ይናገሩ ምን ይታወቀ እስካሁንና እስካሁን የተማራችሁት አንደኛ ክፍል፣ አንደኛ ክፍል። ስንተኛ ነው የወጣችሁት? አንደኛ። አፏሽ? ይህማ ተሸልመሻል። ሁለተኛ ክፍል አንደኛ ከወጣሽ እንዲጠርኝ ሽ

ቤታችን የቤተሰቦቻችን ቤት እራሱ ይታያል። ሽንኩርታችንም እኮ ትንሽ ፈቅታልን ይታያል። ሽንኩርታችን ትንሽ ፈቅታልን ይታያል። እና ታሳዘናችሁኝ ወይ አላገዝኳቸው።

ትምህርት እኮ ያው ስለተገደዱ እንጂ የመማር ፍላጎት የላቸውም። በፊት ትምህርት ስንህር ማለት ነው። የምናየውም እንዲ ነበረ የቤቱን ጥላሞት፣ የማታም ስንሆን የቤቱን ጥላሞት ነበር የምናየው እንጂ ሰዓት፣ በእኛ ጊዜ ስልክ የለ ከስልክ ላይ ሰዓት አናይ ሰዓት አናረግ። አሁን እኮ ህጻኖች ሁሉ ናቸው ስልክ የያዙት። እኔ የሰማንያዎቹ ነኝ እ እ እኔ የሰማንያዎቹ ነኝ።

ባጃጅ መጣች። ለኛ ሰፈር ድረስ ለመሄድ እንዴ፣ ሸሚዝ ያዘኝ። እባክሽ፣ ሲያስፈልግሽ ንኮራሽ። ሸሚዝ እኔ ነው የከበደኝ አልኩሽ። ብስኩት ልበላ አንዴ። በቀኝ ትዞራለች፣ በግራ ሲይዘው በግራ ትዞራለች። እቃየን እዛው ሳታደርሱ አልሰጣችሁም። እሺ፣ አሁን በልተች ጉልበትሽ ውሀ የሆነ እንደሆነ ልታስቀምጭልኝ። ይህ ጤፍ መሻ ነው። አዋ ና ግዝህ ትከሻህን አልተረፍክም። ቶ የትኛው እሱማ ልብስ ብቻ ነው። የትኛው አጥማ ያዘችው እንኳን በእጅህ አይደለም። ያተዝጋ መስጂድ ያለች መስጂድ ማን ነው የምትባለው? መስጂድ ሰላም ነው። ያው ግድ ይሆናል። ይሄን መስጂድ ሰላም የመዳም ቅመሞች ናቸው ያሰሩት። እኔም አለሁበት። ግርስ ይቀረዋል። አዋጡ እየ ተባላችሁ ነው

በፊት ዴብተር በእጃችን ነበር እና የምንይዘው እጃችን ሲያልበው ዴብተራችን ውሃ ይሆናል፣ በዛው ይቀደዳል። አሁን አሁን እንኳ በእጅ መያዝ ቀርቷል፣ በቦርሳ ነው የሚያሸክፉት። እነዛ አህዮች እንዳያወጓችሁ እየሰማችሁ ነው። አህዮች እንዳያወጓችሁ ቻ

ያው ዝጋ ወፍጮ አለች እቺ ግቢ፣ እዝህ ግቢ ውስጥ ወፍጮ አለ። እየሰማችኋት ከሆነ ድቅ ዲቅ ዲቅ እያለች ነው። የእንትናት የነዳጅ በነዳጅ የምትሰራ ይሄ ሰፈሩ ካቢ ቦ ይባላል። ትምህርት ቤቱንም ያሳያችኋለሁ። በፊት በጣም ያምር ነበር። አሁን በጦርነቱ የተነሳ አጥሩም ምኑም በጣም አስጠልቷል። ትምህርት ራሱ ሁለት ዓመት ነው የቆመው። የሚናት የሚናት ከሚዝቦታላችሁ አይደል እዛ ወዲያ ቦታ አሁን እንግዲህ እየደረስን ነው። ትንሽ ቀረን። እዚህ ጋ ደግሞ ኑግ እና ስንዴ በአንዴ። አሁን ኑጉ ደርሷል ማነው ስንዴው። ኑጉን እንዴት አድርገው ሌላው እንዴት እንደሚያስጠላ አሁን ስንዴው ዘርሷ ነረር ብሏል። ኑጉ ደሞ ገና ነው። እንዴት አድርገው ለይተው ሊያይዱን ነው። ተማሪው ተማሪው ገባ። ሀተኛው ዛሬ ወዲህ ሰኮሩ ሀሙስ ገባ ህም ይባላል። እዛ እየሄዱ ነው

ይሄ መኪናው መንገድ ትተን ተታያን ወደዚህ እየሄድን ነው፣ ወደ ቤተሰቦቻችን ቤት እየደረስነ ስለሆነ፣ ይሄ የምታዩት ቤት ከትንሿ ወደዛ ያለው የባባ ቅመም። ወንዶች ምንድነው የሚባሉት? ሴቶች የመዳም ቅመም ናቸው፣ ወንዶይ ደግሞ የባባ ቅመም። የባባ ቅመም ነው የሰራው? አሁን እዚህ እንደሁልም ያለው ሜዲያ ላይ አይሰራ?